ጋይስ አሁን ኮራ ብዬ መናገር እችላለሁ የወንድ ልጅ አባት ነኝ እንላችኋለሁ። እዚህ ጋር ያስጨበጭባል። የምር ወንድ ልጅ ከነቃጥ ነው ወንድ ልጅ እንላችኋለሁ። አባቶቻችን ጣሉት፣ ለዚህ ክብር ያበቃን ይመስገን። በቃ ሌላ ምንም ክብር ለመዳን ምንም ሌላ ምለው ነገር አይኖርም። በቃ ቃል የለኝም

ወንድ ልጅ ከነቃጭሉ ወንድ ልጅ ከነቃጭሉ ተወልዷል ማለት ነው። ስሙም ኪሩቤል ነው። አዎ፣ በነገራችን ላይ ስሙን አድንቅ ያለው ማለት ነው። በጣም የሚመጨ ነው ስሙ ማለት ነው በጣም ደስ የሚል ስም ነው። በነገራችን ላይ ኪሩቤል እንግዲህ እያየን እንቀይረዋለን ብሏል አብርሽ ማለት ነው። እዲህ ምናዋንተው ገና እኮ ትወልዳላችሁ። አብርሽ ተው እንጂ፣ አረጋገው አረጋገው። ስለዚህ በሕልሜ አይቼ ነው ኪሩቤል ያልኩት ብሏል። እንግዲህ በሕልምህ ያየኸውን ኪሩቤልን ተወው ብያለሁ። በነገራችን ላይ ኪሩቤል እንግዲህ ብዙዎቻችሁ ታውቃላችሁ። ኪሩቤል ማለት ምን ማለት እንደሆነ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። በተለይም ደግሞ ኦርቶዶክሳውያን ማለት ነው። እንግዲህ ያው በኪሩቤሉ ሆኖ በኪሩቤል የተባለ ሲባል እንግዲህ ብዙ ነገር አለና እንግዲህ በመጽሐፍ ቅዱስም እንግዲህ ኪሩቤል፣ እንኳን ወደዚህ ቻለን በሰላም መጣ ብለናል ማለት ነው። የሩታና የአብርሽ የልፋት ውጤት ከፈጣሪ በታች ማለት ነው። ዓይንን በዓይን ማየት የመሰለ ነገር የለምና እንኳን በሰላም መጣ ኪሩቤል ብለናል ማለት ነው። በነገራችን ላይ በጣም ነው ደስ የሚሉት። በመጀመሪያ ግን ሩታ እንግዲህ እናትነት ያው እናትነት ሲባል ቀላል ነገር አይደለምና ሩቲ እንኳን ማርያም ማረችሽ እንኳን ማርያም ማረችሽ፣ ማርያምም ደግሞ በሽልምታ ታውጣሽ። መልእክቴ ነው እንግዲህ፣ እንኳን በሰላም ተገላገልሽ። እንኳን በሰላም እንግዲህ ኪሩቤልን ከነቃጭሉ ዱብ አደረግሽው ማለት ነው። ሩታ እንግዲህ እንደተባለው ድምጿን ጸጥ አድርጋ ጸጥ ብላ ነው ችላ ነው ሳትጮህ ድምጽ ሳይሰማ የወለደች ተብሏል ማለት ነው። እና እንኳን በሰላም ተገላገል ሽልን እንላለን። ሁሉም እንግዲህ በስደት ያላችሁ እህቶች ወንድሞች፣ ሁሉም ራስን በራስ ማየት የመሰለ ነገር የለም እና ከፈጣሪ ጋር ፈጣሪ ለዚህ ክብር ያብቃችሁ። በተለይም ደግሞ ዛሬ ነገ ነገ ወዲያ ምናምን የምንል በመዳም ኩሽና ያለን የመዳም ቅመሞች ፈጣሪ ለሀገራችሁ አብቅታችሁ ለዚህ ክብር ያብቃችሁ ማለት እወዳለው በዚያው አጋጣሚ ማለት ነው። እንዲሁም አብርሽም እንኳን ደስ ያለህ እና ደግሞ በዙሪያ ያላችሁ ቀንሳዎች ቀንሳዎችን ነው ማለት ነው እንኳን ደስ ያላችሁ። እንዲሁም ደግሞ ሁላችሁም ያው የሰው ደስታ የሚያስደስታችሁ ሁሉ የሰው ልጆች ሁሉ የእውነት መውለድ ቀላል አይደለም። እናት አምጣ ልጅን ስታገኝ ምጡን ትረሳዋለች። እንደ እንደሰማችሁት ነው ያወሩታም፣ ረስቻለው፣ ያንን ምጥ ረስቸው፣ አይኔ ወደ ልጄ ነው የዞረው ብላለች። እንግዲህ ከዚህ በፊት ምስላችሁ ነበር። ያው ያልወለዳችሁ ታዩታላችሁ፣ የወለዳችሁም ደግሞ ታውቁታላችሁ። ብዬ አስባለሁ። ምክንያቱም የፈለገ ደክማችሁ ሁለት ቀን ሶስት ቀን ምናምን ከዚያ በላይ እንኳን ቢሆን ልክ ልጃችሁ ከማፀናችሁ ሲወጣ እናንተ ትረሱት አላችሁ ማለት ነው። ምጡን ድካሙን፣ ስቃዩን ይረሳል እና እንግዲህ ራስን በራስ ማየት ትልቅ ነገር ነው እና እንኳን ለዚህ ክብር አበቃችሁ እንኳንም ማርያም ማረችሽ ብያ አለው ሩቲ ማለት ነው። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ፣ ውድ ኢትዮጵያውያንና ኤርትራውያን እያልኩኝ፣ ዛሬ እንግዲህ ሩታ ያ ወንድ ልጅ አስታራቂ የሆነውን ኪሩቤልን ዱብ አድርገዋለች ማለት ነው። ስሙም ኪሩቤል ነው ተብሏል። እንግዲህ ደስ ይላል። እንግዲህ ተንበርክኮ ፈጣሪውንም አመስግኗል አብርሽ ማለት ነው። እውነት ለመናገር ብዙ ነገሮችን ትታችሁ ረስታችሁ ወደ ራሳችሁ እንድትመለሱ ያደርጋችኋል ልጅ ማለት ነው። እና ያው እነሱ አልተጣሉም። እንግዲህ ታዩታላችሁ፣ ነገሩን ሁሉ እያያችሁት ነው ብዬ እየገባችሁ ነው፣ ብዙዎችም እየገባችሁ ነው ብዬ ተስፋ አደርጋለሁ። ያው እንደምለው በመልካም ነገር እንዲመጡም ያደርጋቸዋል ብዬ አስባለሁ። እንግዲህ ልጃቸው ማለት ነው ሩታና አብርሽን በመልካም ነገር እንዲመጡ ያግዛቸዋል። በመልካም ነገር እንዲመጡ ያደርጋቸዋል። እናትነትና አባትነት ትንሽ ሰከን ያደርጋል ማለት ነው፣ ሰከን ያደርጋል እና ሰከን ብለው ይመጣሉ ብዬ ተስፋ አደርጋለሁ። አብርሽም እንግዲህ ሮጥ ብሎ ወደ ቤት እንሂድ በቃ በቃ ወደ ቤታችን ብሏል ማለት ነው። ተው እንጂ አብርሽ፣ ተው ተው እንጂ አራስ እኮ ናት። ንፋስ ይመታታል። ደረብረብ አድርግላት፣ ለበስበሳ አድርጋት፣ ፍቅርህን ለግሳት። እስካሁን እንዴ ድራማው እስካሁን እንግዲህ እየተሰደባችሁ ምን ምን እያላችሁ ድራማውን ስትሰሩ ቆይታቸዋል። አሁን ደግሞ ጊዜ ያስፈልጋታል። እና በእርግጥ ኢትዮጵያ ላይ አራሶችም እርጉዞችም ነፍሰ ጥሮች ምናምን ምናምን ነገር እንደምታዩት ነው። እንግዲህ በብዙዎች እያያችሁት ነው ብዬ ተስፋ አደርጋለሁ። ምንም አራስነት አርሳ እየወጣች አይደለም ነፍሰ ጡር እንደ ነፍሰ ጡር እራሷን ጠብቃ ለራሷ ጊዜ እየሰጠች አይደለም። ያ ማለት በቃ ሁሉም ያው ዶላር ላይ ነው ተጠምደው ያለና ይህም ደግሞ አንዳንዴም የሀገራችን ሁኔታ ነው የኑሮ ሁኔታ ነው እና እግዚአብሔር እንግዲህ ሀገራችን ሰላም ያደርግልን፣ ያው ሰላሟን ያብዛልን፣ ኑሮ ትርፍ ትርፍርፍ እንዲል ያደርግልን፣ እርስ በርሳችን እንድንደጋገፍ እንድንበላላ ሳይሆን እንድንደጋገፍ ያድርገን ፈጣሪም ነው የምለው እና ያው ሩቲ አረፍ ብላ በደንብ ሰውነቷን ጠገን አድርጋ አጥሚቱንም ምኑንም ሾርባውንም ገንፎውንም ምኑንም ብላ እንግዲህ ብልጭ ብልጭ ልጭ እያለች ድንቡሽ ድንቡሽ ቡሽ ብላ ማውጣት አለባት፣ ከራስ ቤት ማለት ነው እና ስለዚህ አብረሽ፣ እንዴ አረጋው አረጋገው ማለት ነው። አረጋገው አብረሽ ልጅ አያያዝም ይችልበታል፣ ማባበልም ይችልበታል በነገራችን ላይ ማለት ነው እና ልጅ በልጅነት ነው እና ልጅ በልጅነት በጣም ጥሩ ነው እና እንኳን ለዚህ ክብር መብቃት ደግሞ መታደል ነው። መታደል ነው፣ እውነት መታደል ነው እና እንኳን ለዚህ ክብር አበቃችሁ ማለት ነው። ወደው ማለት ነው ቤተሰብ ደስ ይላሉ። ብቻ ያለው ነገር ሁኔታቸው፣ ሁሉም ነገር በቃ ሩቲም ሳቅ በሳቅ አብርሽም እንደዛው እንደሌላው ጊዜ በቀልዱም እንደዚህ ኮስተር ማለት ምናምን ነገር የለም። እንግዲህ እዚጋ ያው ሪል ህይወት ነው፣ እዚጋ ያለው ነገር ማለት ነው ሪል ህይወት ነው። እና ደስ የሚል ጊዜን እያሳለፉ ነው ማለት ነው። በጣም ነው ደስ የሚሉት። እና በዚሁ ይቀጥሉልን በሉ ቤተሰብ፣ የምሬን ነው በዚሁ ይቀጥሉልን። የምሬን ነው፣ ከዚህ በኋላ ማለት ነው። ተው አንዳንድ ሰዎች ደግሞ እንዴ ረሳሽው፣ እንዴ እንደዚህ አድርጌው፣ እንዴ የምትሉ ሰዎች ያላችሁ ናት አይባልም እኮ እናንተ፣ አራስ ናት፣ ታረሳት፣ ትወጣበት አሁን ወንድ ይመስል እንደዚህ እያልክ የምትሉ አላችሁ፣ ኮሜንት ላይ ገብታችሁ። ኧረ ይቅር ይበላችሁ የምሬ ነው። እግዚአብሔር አምላክ ይቅር ይበላችሁ፣ ይቅር ይበለን ሁላችንም ማለት ነው። እና ስራ መሆኑም ራሱ እስካሁን ያልገባችሁም ሰዎች አላችሁና ስራን ነው ሲሰሩ የነበሩት ያንም ወደው ፈቅደው ና ፈልገው ማለት ነው። እንደምታያቸው ደግሞ ሪል ለሆነ ነገር ላይ ደግሞ ሪል ሁኖ ሲመጡ ታያቸዋላችሁ። ስለዚህ ሊገባችሁ ይገባል የምለው እንግዲህ አሁንም ነገሩ ቀልድ እየመሰለ ላላችሁ ሰዎች ነው ማለት ነው። ቀልድ እየመሰለ ስላችሁ ከዚህ በፊት ሲሰሩት የነበረው ነገር ሪል በቃ ህይወታቸው እንደዚያ ነው ብላችሁ ስታስቡ ለነበራችሁ ነው ማለት ነው። ቤተሰብ ያው በፍቅር ኑሩልን በዚሁ ፍቅር ቀጥሉ። ሌላ ሰው ማየት አንፈልግም። በቃ በፍቅራችሁ ይቀጥል። በሌላ ነገር ምናልባት ከመጡ ማለት ነው። በተረፈ ግን በዚሁ ይቀጥል ማለታችሁን አትርሱ ማለት ነው። እንግዲህ የአብርሽና የሩታ ኦዲንሶች ማንንም ከመሳደብ ማንንም እንደዚህ ከማለት ከመራገም እንግዲህ ፈጣሪ ይጠብቀን። እኛ ያው እናያቸዋለን፣ እንከታተላቸዋለን፣ እናበረታታቸዋለን። መሆን ብቻ አለበትና ለራሳችንም ለራሳችን የሚሆነ ነገር ብንል ያን የራሳችን ማንነት ነው የሚያሳየውና ፈጣሪ እንግዲህ ልቦና ይስጠን። ያው ሩቲ የሩታትም እንዲሁ አመስግናለች ማለት ነው። ሁሉም በጸሎታቸው እንዳሰቧቸው ሴቱም ወንዱም እናቶችም አባቶችም እንዲሁ አብርሽም በዚህ መልኩ አመስግኗል ማለት ነው፣ ደስ በሚል ሁኔታ። እንዲሁም ደግሞ የአብርሽን የዋህነት የምታዩት፣ እኔ ግርም የሚለኝ ማለት ነው በቃ ምንም የሌለበት የዋህ ነው። በነገራችን ላይ አብርሽ ማለት ነው እና በቃ ላሳያቸው አያችሁ ትናቱ ላሳያቸው እያለ ነበር። እንግዲህ ከመወለዱ ላሳያቸው በቃ ተያዩት። እንግዲህ ሙሉ ለሙሉ ሚዲያ ላይ ለመልቀቅ ነው የፈለገው እንደዚሁ እንዳለ ማለት ነው አያብርሽ እና በሳቅ ነው የሞትኩት ማለት ነው። ሶ አንዳንዴ ባል የዋህ ሲሆን ሚስት ኮስተር በሰል ያለች ስትሆን ደስ ይላል በባህሪ ማለት ነው። ግዴታም ነው፣ እንዲህ አይነት ሰዎች ካልተገናኙ አንዱን አንዱ ሊያነሳው አይችልም። ገባችሁ? አንዱን አንዱ ሊያነሳው አይችልም። እና ባል ኮስታራ ከሆነ ደግሞ ወይም ደግሞ ባል የሆነ በቃል አይደለ፣ በባህሪው አስቸጋሪ ከሆነ ደግሞ ሴት ልጅ እንደዚሁ የዋህ ስትሆን ምናምን ሁለቱ አብረው ይሄዳሉ ማለት ነው። ምክንያቱም እያስተማረችው፣ እየገሰጸችው ብዙ ነገሮችን እያሳየችው ትሄዳለች፣ ወይም እያሳያት ይሄዳል ማለት ነው። ሁለቱ በተቃራኒ አይነት ጸባይ ያላቸው ሲሆኑ ማለት ነው። እና ያው እንግዲህ አብርሽ እኔን ነው የሚመስለው ብሏል። ልጁ እኔን ነው የሚመስለው፣ ቆጭ እኔን ነው የሚመስለው ብሏል። ራሴን በራሴ ስላየሁም መድኃኒዓለምን አመሰግናለሁ ብሏል። እንግዲህ ጓደኞችም እንግዲህ እና ቤላም ጓደኛችን እንኳን ደስ ያለህ ብለው እንግዲህ ያጨበጨቡ ይገኛሉ ማለት ነው። እንደዚህ ነው ልጅ በልጅነት ነው። የምሬ ነው ልጅ በልጅነት ነው ለሆነለት ሰው ማለት ነው፣ ለተሳካለት ሰው። በእርግጥ ልጅ የራሱን በረከት ይዞ ይመጣል። ያ ማለት ዝም ብሎ ከየትም ተነስቶ መውለድ ሳይሆን፣ ለምሳሌ ማንም በስርዓት ተጋብቶ እንደዚህ ቢወለድ ልጅ የራሱ የሆነ በረከት ይዞ ይመጣል እና ሁላችሁም እንግዲህ ልጅ የሌላችሁ በልጅ ባርካችሁ፣ በስደት ያላችሁ በሰላም ለሀገራችሁ አብቅቷችሁ ለልጅ ያብቃችሁ ማለት ወዳለው ማለት ነው። ሩቲ እንግዲህ ከዚህ በኋላ ቤቢ እንግዲህ ኪሩቤል ማለት ነው። ኪሩቤል ነው ስሟ። ኪሩቤል እንግዲህ በቀጣያው መግቢያ የሚሰራልን እሱ ነው ማለት ነው። ሀይ ማለት ይጀምራል ማለት ነው። እና ሀይ ማለት ይጀምራል ማለት ነው። ኪሩቤል አብርሃም፣ ኪሩቤል አብርሃም። ኦ ማይ ጋድ! አይ ስሙ ግን ስም ነው ማለት ነው እንግዲህ ከጸደቀ፣ ማለት ነው ስም ከጸደቀ እና እንግዲህ በቀጣይ መግቢያው የሚሰራው እሱ ነው ማለት ነው። በነገራችን ላይ ብዙዎቻችሁ አይታችሁ ከሆነ የምሬ ነው እኔ ዩቲብ ላይ ራሱ ቁጭ ብዬ ማለት ነው እንደኔ ግን አላችሁ በዚሁ አጋጣሚ ላወራችሁ ማለት ነው ቤተሰቦች እንደኔ ግን አላችሁ እኔ ብዙ ልጆች ዩቲብ ላይ ቁጭ ብዬ ለምሳሌ እንደነ ፋኒ እና ሳምሪ እንደነ ማሂና ኪድ የምታውቋቸው ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። ቻይና የነበሩት ማለት ነው ቁጭ ብዬ ነው የዚህ አረብ አገር ቁጭ ብዬ ነው የምሬን ነው ወልደው ያሳደጉ የምሬ ነው ሶስት የወለዱ ማለት ነው። እና በቃ አላድለ አንዳንዴ የእኛም እድሜ ማለት እድሜያችን ራሱ በዚህ ልክ ነው የሚሄደው እና እንደዚህ ፈጥነው ደግሞ የራሳቸውን ኑሮ የሚኖሩ የራሳቸውን በምንም መንገዲውን በችግርም በደስታም ሆነው ያው ባልም ከሚስቱ ጋር ሚስትም ከባሏ ጋር ሆነው የሚያሳልፏቸው የሚወልዱ ራሳቸውን በአካላቸውን እያዩ አምሳላቸውን እያዩ የሚያሳድጉም አሉና፣ እንደዚያ ይሳካልን የመዳም ቅመሞችም ማለት ፈልጋለሁ ማለት ነው ውዶችዬ። በተረፈ እንግዲህ አብርሽና ሩታ ከዚህ በኋላ ያው በሌላ ጭቅጭቅ እንደማይመጡ ተስፋ እናደርጋለን። ሩቲም እንግዲህ ለራስሽ ጊዜ ወስደሽ ያው ራስሽን ሪላክስ አድርጊ። አብርሽን በደንብ እንደሚንከባከባት ተስፋ እናደርጋለን። እንግዲህ ከካሜራ ጀርባ ብዙ ሰዎች እንዳሉ መረጃው ደርሶኛል። ብዙ ሰዎች አሉ፣ ብዙ ጓደኞች አሉ፣ ብዙ እንግዲህ ያለን አይዞሽ ምናምን ያሉ አሉ ማለት ነው። ከካሜራ ጀርባ ካሜራ ላይ ያልገቡ ማለት ነው። እና እንግዲህ ከጎናው ሙናችሁ አይዞሽም እያላችሁ ምናምን እንግዲህ እዚህ ደረጃ ላደረሳችሁ ሩታንም ያው እግዚአብሔር ይስጥልን እያለን ሩቲ እንግዲህ ጠንከር በርታበ የኪሩቤል እናት ማለት ነው ኦው የኪሩቤል እናት እያለን እንግዲህ የኪሩቤል እናት በቀጣይ እንግዲህ በሽልምታ አማረን በሽልምታ አውጣ ጠንከር ጠንከርከር ከር ብላ እንግዲህ እንጥጥ እንጥጥ እያለች እንደምትመጣ ተስፋ እናደርጋለን ማለት ነው። በፍቅር በሰላም እንደሚመጡ ተስፋ እናደርጋለን ማለት ነው። ቤተሰብ ይህንን ማለት ነው የምወደው ማለት ነው። ብቻ ደስ ይላል እውነት ለመናገር የትናንቱ እንግዲህ ምጥ ላይ ሆና ምናምን ፊቷ ስታዩ በቃ ህመሙ ከባድ ነው እውነት ለመናገር ምጥ ቀላል አይደለም ህመሙ ከባድ ነው እና ሆኖም ግን በሰላም ተገላግላለች እና በድጋሚ እንኳን ማርያም ማረችሽ ሩቲ ማርያም በሽልምታ ታውጣሽ ማለት ነው የምወደው እንኳን ደስ ያላችሁላችሁም ላይክ ሸር ሰብስክራይብ ማድረጋችሁን አትርሶ ወዳችኋለሁ